በስም አብ ወወልድ ወመንፈስ ቅዱስ ዋሕዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 29 በዚች ቀን የጌታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። ለእርሱም ከቸራ አባቱ ማህሪና ይቅርባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይድረሰው ለዘላለሙ አሜን። በዚችም ቀን በከሃዲው ንጉስ በመክስምያኖስ ዘመን ቅዱስ ዲሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ አገር ነው። የከበረች ቤተ ክርስቲያንንም ትምህርት ተምሮ በቀናች ሃይማኖት ጸና። ህዝቡንም የሚያስተምር ሆነ። ክብር ይግባውና የጌታችን ኢየሱስ ክርስቶስ ሃይማኖት በመስበክ ብዙዎቹን ከስህተት መለሳቸው። ስለዚህም በካሃዲው ንጉስ ዘንድ ወነጀሉት። ንጉሱም ወደ እርሱ እንዲያመጡ ታዘዘ። በንጉሱም ዘንድ አንድ ስጋው የደነደነ የጸና አጥንቱ የሰፋ ሰው ነበረ። ለሰዎችም ሁሉ እሱ ሁሉን የሚያሸንፍ፣ እሱን የሚያሸንፈው የሌለ ይመስላቸው ነበረ። ንጉሱም ይወደዋል፣ ይመካበታል። እንዲህ የሚል ነበረ፦ ይህን አካሉ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ ሰጠዋለሁ። በዚያንም ጊዜ ስሙ በስጢዮስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ዲሜጥሮስ ሄደ እንዲጸልይለትና በስጋውም ሁሉ አሸናፊ በሆነ በመስቀል ምልክት እንዲያማትብበት ለመነው። እርሱም በላዩ ጸለየበት፣ በስጋውም ሁሉ ላይ በመስቀል ምልክት አማተበበት። ከዚህ በኋላ ወደ ንጉሥ ገብቶ ከዚያ ስጋው ግዙፍ ከስጋው ጋር ያታግለው ዘንድ ለመነው። ንጉሡም ፈቀደለት። በታገሉም ጊዜ ስጋው የደነደነውን ያ ክርስቲያናዊ ሰው አሸንፎ ጣለው። ንጉሡም አዘነ፣ አደነቀ። ስጋው የደነደነውም በመሸነፉ አፈረ፣ ተመክቶበት ነበርና። ንጉሡም ስለዚህ ነገር ወታደሮቹን ጠየቀ። እነርሱም ቅዱስ ዲሜጥሮስ በላዩ እንደጸለየለትና በስጋውም ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉሡም ይህንን በሰማ ጊዜ በቅዱስ ዲሜጥሮስ ላይ እጅግ ተቆጣ። ለአማልክትም ዕጣን እስከሚያሳርግ ድረስ እንዲገርፉት አዘዘ። ንጉሱም እንዳዘዘ እንዲሁ አደረጉበት። የንጉሱንም ትእዛዝ ባልሰማ ጊዜ እስከሚሞት በጦሮቹ እንዲወጉት ሁለተኛ አዘዘ። ለቅዱስ ዲሜጥሮስም ይህንን ፍርድ ነገሩት፣ ሃይማኖቱን ትቶ ለአማልክት የሚሰግድ መስሏቸው ነበርና። ቅዱስ ዲሜጥሮስም እኔ ከእውነተኛ አምላክ ከሕያው እግዚአብሔር ልጅ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 የስደቱ ወራት ካለፈ በኋላ እግዚአብሔር ገለጠ ገለጠውና ከዚያ አወጡት። ያማረች ቤተክርስቲያንንም በተሰሎንቄ አገር ሰሩለት፣ ስጋውንም በውስጡ አኖሩ። ድንቅ የሆነ ታላቅ ተአምራት እያደረገ እስከዛሬ አለ። ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከእርሱ ይፈሳልና በእምነት የሚቀበሉትን በሽተኞችን ሁሉንም ያድናቸዋል። ይልቁንም በእረፍቱ መታሰቢያ ቀን ከሌሎች ዕለታት ተለይቶ በብዛት ይፈሳል። ከአውራጃው ሁሉ ብዙዎች ሰዎች ይመጣሉ። ከዚያም ቅባት ወስደው በማሰሮዎቻቸው ያደርጋሉ። ይህች ምልክትም እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማይ ተጸሎት ይማረን፣ በረከተውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የዲሜጥሮስ ወዳጅ የሰማይት ስግጣር የእረፍቱ መታሰቢያ ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን የተመሰገነና የከበረ የደብረ ዘኸን መምህር ፀቃውአ ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሳጽም አሳደገው፣ መለኮታዊ ትምህርትን ሁሉ አስተማረው። አድጎ አርባ ዓመትም በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮሰ ። ለመምህርነትም ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያንም ጊዜ አባቱ ለልጁ የምንኩስና ልብስ አለበሰው፣ ስሙንም ፀቃው አድንግል ብሎ ሰየመው። በዚያችም ጊዜ ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድም ታላቅ ተጋድሎን ተጋደለ። ከዚህ በኋላ አባቱ ባረፈ ጊዜ በአባቱ ፈንታ ተሾመ። መንጋዎቹንም እንደ ሐዋርያት ሥርዓት በመልካም አጠባበቅ ጠበቃቸው። በሌሊቱም ሁሉ በባሕር ውስጥ ቆሞ ያድራል። ከባሕሩም ሲወጣ ወዙ በምድር ላይ እስኪንጠፈጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው። ጠጅ ወይም ጠላ አይጠጣም። እግዚአብሔርም በእጆቹ ላይ ታምራትን አደረገ። በጎዳናም ሲጓዝ ከታናናሹ ጀምሮ ሂዶ የማያውቅ መጻጉዕን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የተጸለየበትን ውሃ በላዩ ረጭ፣ በመስቀልም ምልክት አማተበው፣ በዚያንም ጊዜ ዳነ። ከዚህ በኋላ የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ጥቅምት 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ሳሙኤል ጻድቅ ዘደብረ ወገግ፣ አባ ጸቃዋአ ድንግል ዘደብረ ዝሐኝ፣ ቅዱስ ዲሜጥሮስ ሰማይት ቅዱስ ስቅጣር ሰማዕት። ወርሃዊ በዓላት የፈጣሪያችን ኢየሱስ ክርስቶስ ልደት፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ፣ ቅድስት አርሴማ ድንግል። በእሽቅድድም ስፍራ የሚሮጥ ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው። እኛ ግን የማይጠፋውን ዛ አቅረብኩ ማህሌተ አዘኪሬ አይላፈ ምለተጸመርኩ ዘልፈ ለላነብብ ተወከብ ዘንድቴ መጻፈ እንደረስጸይ ከእግዚኦ ጻድቀ መበለት ወኮፈ ምላው በኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማይታት ወጻድቃን መላይት ትጓን ደናግል አዲዮ መነኮሳት ኤራን ባረኮ ባረኮ ጉባኤ ዛቴ መካን እስከ አረጋዊ ልሂቅ